ቅዳሜ እንግዲህ ከኔ ጋር እንደዚህ ፏ በሽ ብዬ ለማሳለፍ አሰብኩና፣ እንደ ማንኛውም ሰው ያው ስራ የለኝም ዛሬ። ከእንቅልፍ የተነስቼ እንደምታዩት ሳሩ አርቴፊሻል እንዳይመስላችሁ ትክክለኛ የኢትዮጵያን ሳሩ የሚያስንቅ ነው። እዚህ ጋር ደግሞ እንጀራው እንዴት እንደሚያምር ይሄ እንጀራ እንዴት አድርጌ እንደጋገርኩ ትነጋችኋለሁ። በጣም ነው የሚያምረው። ከዛም ቁርሴን በላሁኝ። በጣም ይጣፍጥ ነበረ። ሰላም እንዲናችሁ ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛለኝ። ሙሉዓለም ነኝ። ዛሬ እንግዲህ በሌላ ቪዲዮ መጥቻለው። የዛሬ ቪዲዮ የሚሆነው እንግዲህ ከርዕሴ እንደምታዩት ቅዳሜን ቁርስ ሰራው ማለት ነው። ዛሬ ዛሬ ምን እንደሰራው ደግሞ አሳያችኋለሁ። ለየት ያረ ነገር ነበር ያማረኝ። ለቻናሌ አዲስ ከሆናችሁ ፕሊስ ሰብስክራይብ በማድረግ ቪዲዮዬን ደግሞ ላይክ በማድረግ ጀምሩት። ደስ ካላችሁ ደግሞ ሼር ማድረግ ካቻራችሁ ሼር አድርጉልኝ። እናም ዛሬ ቅዳሜም አይደለም እንዴት ነው ቅዳሜ? እናንተ ጋር እኔ ጋር እግዚአብሔር ይመስገን። አሁን ያው ሰመር አልቆ ክረምት እየገባ ነው እና ክረምቱን ደግሞ እንግዲህ እንደምታዩት በተለይ ቅዳሜና እሑድ እኔ ደስ ይለኛል የሆነ የኢትዮጵያ ድባብ ምናምን ያህል እንዲሰማኝ ይፈልጋለው። ኢትዮጵያ ዝናብ ሲጥል ከሰል ተያይዞ ቡና ተፈልቶ በቆሎ የተጠበሰ ምናምን ነው። ወደ ከተማው፣ ወደ ገጠሩ ደግሞ ያው በጣም ነው ደስ የሚለው። ገጠር በነገራችን ላይ ክረምት ላይ ንፎ ይቀቀራ ለብርዱ ተብሎ ብዙ ነገር ብቻ፣ ትኩስ ትኩስ ነገር አይጠፋም ቤት ውስጥ እና በጣም ደስ ይላል። ብቻ አንዳንድ ጊዜ የትም አገር በነገራችን ላይ ተሰዳችሁ ስትኖሩ ያደጋችሁበት አስተዳደጋችሁ ማንነታችሁ በቃ ይናፍቃችኋል ግን የሚናፍቀን እኛ ስደት ላይ ያለን ልጆች ብቻ ነን። ኢትዮጵያ አሁን ለምሳሌ ከክፍለ ሀገር አዲስ አበባ መጥተው ከተማ መጥተው የሚኖሩ ያን ያህል የሚናፍቃቸው አይመስለኝም። እኔ ግን ሁላችንም ከስደት ዓለም ላይ ያለን እህቶቻችን ኢትዮጵያ ያሳለፍነው ነገር እያንዳንዷ ይናፍቀናል። ምክንያቱም ታስታውሱ ከሆነ ኢትዮጵያ ልክ እኔ ሲሄድ ስመለስ የሚያስፈልገኝ ነገር ለምሳሌ ከኢትዮጵያ መምጣት ያለበትን ነገር ብዙም አላመጣም። ኢትዮጵያ ስመጣ የሚናፍቀኝ ማለት ኢትዮጵያ እጅ ሲሄድ የሚናፍቀኝ አይመስለኝም፣ እና ግን እዚያ ልሄድም ምናምን ትላላችሁ። ልክ መታችሁ አንድ ወር ሳይሞላችሁ ወይኔ፣ ምን አለ ይሄን ባመጣ፣ ምን አለ ይሄን ባመጣ ትላላችሁ ማለት ነው። ምክንያቱም ሁሉም ነገር ይናፍቀው። ውዶችዬ ዛሬ ልገግር ያሰብኩት ቁርሴን እንዳልኳችሁ ባለፈው ቪዲዮ ሰርች ነበረ ስለ ቁርስ ቁርስ አሁንም አልተሻሻለም። እኔ ጋር ቁርስ መብላት ብዙም አልተለመደም ግን ሲርበኝ ምናምን ነው የምሰራው። ማረት እችላለሁ ምክንያቱም ጧት ላይ ቁርስ ያን ያህል ብዙም አይደለሁም ማለት ነው። እንግዲህ እንደምታዩኝ እዚህ ጋር ምጣድ ጥጃለሁ ማለት ነው። እዚህ ጋር መጥበሻ፣ ሁለት መጥበሻ ነው የጠርኩት። አንደኛው መጥበሻ ያው እንጀራ የምጋግርበት ነው። እዚህ ጋር ደግሞ እንግዲህ እግዚአብሔር ይስጥሽ ጓደኛዬ ቅቤ ሰታኝ እኔ ጨምሬ የዚህን ሀገር ቅቤ የገበታ ቅቤ አብሬ ነው ያነጠርኩት ማለት ነው። አንጥሬው እስቲ በጣም ነው የሚጣፍጠው። ግን እኔ ቅቤው ቃ ነው በቃ የኢትዮጵያ የኢትዮጵያ ነው የሚለው እና አሁን ይሄ ደግሞ ልክ ትንሽዬ ሲቀረው የዚህን ሀገር የገበታ ቅቤ ጨምሬ አነጥራለሁ ማለት ነው። ለምን ቅቤ ቅቤ እንዲላይ ማለት ነው። ምክንያቱም ያው እዚህ ሀገር ብዙ ሰው አይሄድም፣ ቢሄዱም አይናገሩም። ከባድ ነው። በተለይ ያለሁበት ሀገር ኢትዮጵያ የሚመላለሰው ስለሌለ በዛ ያለቀባችሁን ነገር ማንጠፋ አትችሉም። እዚህ ጋር በርበሬ ጨመርኩ። በነገራችን ይሄ በርበሬ የምታየት ጓደኛ የሰጠች በርበሬ ነው። መቼም አንዳንድ ጊዜ ስንዴ ውስጥ እንክርዳዳ ይጠፋም አይደለ? በቃ ማለት ብቻ ፈል- ከስንት አንድ ነው ጓደኛ የምታገኙት ጥሩ ጓደኛ። ስለዚህ እግዚአብሔር ሰጥቶኛል ጥሩ ጓደኛ እና ሰረሰጠችኝ ምናምን አይደለም። ደግሞ በዚ እንዳታስቡት ግን በቃ እሷ ጋር ሲሄድ ታላቅ እህቴ ጋር ሄድኩ ያህል ነው የሚሰማኝ። በቃ ያላትን ነገር ቆጣጥራሽ ምናምን ነገር ነው የምትሰጠኝ ማለት ነው። እዚህ ጋር ትንሽ እየጫው ጨመርኩኝ። ከዛ እዚህ ጋር ደግሞ እንጀራ እየጋገርኩ ነው። እንጀራውን ትራንት ነው ያቦካሁት። ጤፍ አለው ፍርኖ ዱቄቱን በጣም አመስኩትና ልክ ሲቀዘቅዝ አወካሁት ማለት ነው። ልክ ሳወካ አንድ እፍኝም አይሞላም ብቻ የሾርባ ማንኪያ ሶስት አራት የሚሆን ጤፍ፣ የጥቁር ጤፍ ጨመርኩ እና አብሬ እሽት አድርጌ በደንብ አድርጌ አወካሁት። ይሄ የምታዩት እንጀራ በጣም ነው የሚያምረው። ታዩት አላችሁ ማለት ነው እና እና እንጀራው ይሄን ይመስራ በቃ ፍትፍት ያለ ነው። ትናንትና ነው የጋገርኩ ያወካሁት እንጀራዬን እንደዚህ ጋግርኩኝ ማለት ነው። ከዛም እንግዲህ ሙሉ ዝግጅቱን ቁርሴን ማየት ትችላላችሁና አብራችሁኝ ሆኑ።